ጤና ይስጥልኝ ውድ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ይበልኝ። ይህ መጨኔ መረጃ ነው። በዛሬው ዕለት የቅድስት ቤተክርስቲያንን መረጃዎች ልናካፍላቸው ወደድን። የመጀመሪያው የቋሚ ሲኖዶሱ በእነ አቡነ ገብርኤል ላይና በፍኖተ ጽድቅ ማህበር የወሰነውን ውሳኔ ሲሆን፣ ሁለተኛው ደግሞ ዝክረኒቅያ በተመለከተ ይሆናል። እስከ መጨረሻው ድረስ እንድታዳምጡን እናሳስባቸዋለን። መረጃው ለብዙዎች እንዲደርስ ሰብስክራይብ እንድታደርጉልን ተማጽኗችን ነው። ወደ መረጃችን እናልፋለን። የኒቅያው ጉባኤና የአዲስ አበባው ዝክረ ኒቅያ ጉባኤ ኒቅያ ከዛሬ 1700 ዓመት በፊት በ325 ዓመት በአገረ ኒቅያ በዛሬው ቱርክ ኤልኩክ እየተካሄደ ጉባኤ ነው። ጉባኤው በዋናነት እግዚአብሔር ወልድ ፍጡር በመለኮቱ በማለት የኑፋቄ ትምህርቱን ሲያስተምር የነበረውን አርዮስን ለማውገዝ ገዝና አንቀጽ ሃይማኖት ለማርቀቅ ነበር። የአዲስ አበባው ዝክረ ኒቅያ እንደ ጥሪውና እንደ አጀማመሩ ይበል የሚያሰኝ ቢሆንም ብዙዎቻችን ሃይማኖታዊና አስተዳደራዊ የቤተክርስቲያን ችግሮቻችንን በስፋት የሚዳስሱበትና መፍትሄ ሰጪ ሊሆን የሚችል የሊቃውንት ምክክር ጉባኤ ይሆናል ብለን ተስፋ ብናደርግም፣ ጉባኤው ገና ከጅምሩ ዓላማው ግልጽ አልነበረም። የኒቅያ ጉባኤ ሂደት ከተፃም የተሰማይ ቅዱስ ጴጥሮስና ከእለእስክንድሮስ በግል ማውገዝ በኋላ ቅዱስ እለእስክንድሮስ ሶስተኛውን ውግዘት በማህበር በ318 ዓ.ም አንድ መቶ የሚሆኑ የእስክንድርያና የሊቢያ ኤጲስ ቆጶሳትን ሰብስቦ የአሪዮስ የስተት ትምህርቱን ካስረዳ በኋላ በአንድ ድምጽ አውግዞታል። በዚህም አሪዮስ ወደ ሶሪያና አንጾኪያ በመሄድ እለእስክንድሮስ የሰባልዮስን ኑፋቄ እንደሚያስተምርና እሱንም ያለ አግባብ እንዳወገዘው የቀድሞ የትምህርት ቤት ጓደኞቹ ለሆኑት ለኒቆሞዲያው ዲያው አውሳቢዮስና ለቂሳሪያው አውሳቢዮስ በመንገድ በእነሱ አካባቢ ትምህርቱን ማስፋፋት ቀጠለ። በ322 እና በ323 ሁለት ጊዜ የእርሱ ደጋፊዎች ተሰብስበው ትምህርቱን በመደገፍና እርሱን ከውግዘት በመሻር ትምህርቱን እንዲያስፋፋ ፈቀዱለት። በትምህርቱን መስፋፋት ከሮም ጀምሮ መላው ዓለም በትምህርቱ ታወቁ። መምህራን ከመምህራን መነታረግ ጀመሩ። ይህም ትርክ ከቤተሳን አልፎ ለሀገር ጭምር የሚያሳስብ በመሆኑ ንጉሥ

ይህን ውዝግብ በዲፕሎማሲ እና በሰላማዊ ሊፈታው ቢሞከርም የማይሄዱለት ስለሆነ ዓለም አቀፍ ጉባኤ እንዲደረግ ጥሪ አደረገ። የአዲስ አበባው ዝክረ ኒቅያ ጉባኤ እንደ ኒቅያ ጉባኤ በሀገረ ገዢው ንጉስ ባይጠራ የልቃውንት ምክክር ጉባኤውን ያሰናዳው በብፁዕ አቡነ አብርሃም የሚመራው የመንበረ ፓትሪክ ጠቅላይ ቤተ ክህነት የልቃውንት ጉባኤ ነው። በመድረኩ ላይ እንደተገለጸው ከሃይማኖትና ቀኖና ጉዳዮች ውጭ ማነሳት አይቻልም መባሉ ብዙ የአስተዳደር ብልሹ አሰራር እና የልማት ችግሮች በልቃውንቱ በኩል እንዳይነሳ ተደርጎ ታለፉ ስለ ስለማያስፈልጉ ወይስ አዘጋጆች እንዳይተቹ የሚል ጥያቄን ያስነሳ ሂደት ነበረው። የኒቅያ ጉባኤ ሶስት መቶ ኤጲስቆጶሳት እና ተከታዮቻቸው ሙሉ ወጪያቸው በመንግስት ተሸፍኖ በጉባኤው ተገኙ። እነዚህ ጳጳሳት በንጽህናቸው በቅድስናቸው የተመሰከረላቸው ገብረ ተአምራትን የሚያደርጉ ከዘመነ ሰማዕታት ስደት የተለያየ አካል ጉዳት ደርሶባቸው የተረፉ ነበሩ። በዚህ ምክንያት አብዛኞቹ አካለ ጎደሎች እንደሆኑ ታሪክ ያስረዳል። ከዚህም በተጨማሪ ሀያ አርዮሳውያን አርጌንሳውያኖሶችና ፈላስፎችም በጉባኤው ላይ ነበሩ። አዲስ አበባ ዝክረ ኒቅያ የሊቃውንት ምክክር ጉባኤ ላይ የተገኙ ሊቃውንት ብዛታቸው ባይገለጽም በዝክረ ኒቅያ ጉባኤ ላይ ከተገኙ ሊቃውንት ውስጥ ግማሽ በላይ ያህሉ የጠቅላይ ቤተክህነትና የአዲስ አበባ ደርስ ከሰራተኞች መሆናቸው እንዳለ ሆኖ በጦርነትና በሰላም መታጣት ምክንያት ከቦታ ቦታ መንቀሳቀስ የማይቻልበት አዲስ አበባን ለመርገጥ ከአውሮፕላን በቀር ሌላ አማራጭ የሌላቸው መንገድ የተዘጋባቸው እንደ አቅማቸው በመኪና መጓዝ የማይችሉበት ሁኔታ ሆኖ እያለና በርካታ ሊቃውንት ባልተሰበሰቡበት ሁኔታ ከመላ ሀገሪቱ የተሰበሰቡ ተብሎ በመድረኩ የተላለፈው መልዕክት የጉባኤው አዘጋጆችን ትዝብት ውስጥ ነው። የኒቅያ ጉባኤ ሌሎች አብያተ ክርስቲያናት ጉባኤው ከሰኔ 14 እስከ ሐምሌ 25 ነው ስሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤው ከመስከረም 21 እስከ ኅዳር 9 የተደረገ ነው ብላ ታስተምራለች። የሆነ ሆኖ የኒቅያ ጉባኤ ከአርባ ቀናት በላይ የፈጀ ሲሆን የአዲስ አበባው ዝክረ ኒቅያ የሊቃውንት ምክክር ጉባኤ ግን እንደ ስያሜው ለሶስት ቀናት ብቻ የደረገ የግር ውጣ ዝክር ነው። የኒቅያ ጉባኤ የጉባኤው ፕሬዚዳንት ንጉሰ ነገስቱ ሲሆን ሊቃነ መናብርቱ ደግሞ አንደኛ ኤለስክንድሮስ ከእስክንድሪያ ቤተክርስቲያን፣ ሁለተኛ ኤስታቴዎስ ከአንጾኪያ ቤተክርስቲያን፣ ሶስተኛ ኦሲዮስ የኮርዶቫ ወይም ስፔን ቤተክርስቲያን ናቸው። ከ318ቱ ኤጲስቆጶሳት በተጨማሪ በኦርቶዶክስ አስተምሮ የጠለቀ እውቀት የነበራቸው ሰዎች ነበሩ። ከእነዚህም በዋናነት የተጠቀሰው የእስክንድሮስ ጸሐፊ ቅዱስ አትናቲዎስ ነው። የጉባኤው ቡድኖች፣ በትምህርቱ ሚስጥራዊነትና በወቅቱ በነበረው የትምህርቱ ክብደት ምክንያት በጉባኤው ላይ ሶስት አይነት ቡድኖች ነበሩ። አንደኛ ኦርቶዶክሳውያን ከ318ቱ መካከል ለእስክንድሮስ ኤስታቲዮስ፣ ኦሲዮስ፣ ማርሴሎስ፣ አትናቴዎስ ግን ባልቀደሞቹ ናቸው። ሁለተኛ ከአሪዮሳቢያን ወገን የኒቆሞዲያሱ አውሳቢዮስ፣ የንጉስ ወዳጅ የሆነው የኒቅያው ቴግኒስ፣ የኬልቄዶኑ ማሬስ በኋላ የተመለሰ ማለት ነው፣ የኤፌሶኑ ማኑፋንቶስ ናቸው። ሶስተኛ መንፈቅ አሪዮሳቢያን ወይም አል ሰፋሪያን የሚባሉ ሰኑ የቤተክርስቲያን ታሪክ ጸሐፊው የቂሳሪያው አብሳቢስ በግንባር ቀደም ተጠቃሽ ነው። የአዲስ አበባ ዝክረ ኒቅያ የሊቃውንት ምክክር ጉባኤ በብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወይ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጸሎተ ቡራኬ ተከፈተ ና ምክክር ጉባኤውን በብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ አቡነ ማርቆስ ቅባቴውን ጨምሮ የተመረጡ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች በልቀመና ብርትነት ጉባኤውን የመሩ ቢሆኑም እንደ ኒቅያ ጉባኤው በሃይማኖት የሚጠረጠሩና ልዩ ልዩ እውቀት ያላቸው በደልተኛ ጉባኤ ተሳታፊ አልነበ

ይልቁንም አብደ ማርቆስ ቅባቴው በአዲስ አበባ ሀገረ ስብከት አድባራት ላይ በለመዱት ያሻቸውን መሳደብና መናገር ልማዳቸው ተቆርቋሪ መስለው ጥሪ ያልተደረገላቸውን ብፁዓንና በውልቃነ ጳጳሳት የታሉ ምን ነቀሩ ብለው ሲወቅሱና ስተቹ ተስተውለዋል። የኒቅያ ጉባኤ አጀንዳ ከአሪዮስ የምንፍቅና አስተምሮ በተጨማሪ ከዛ በፊት የነበሩና እስከዚህ ጉባኤ የዘለቁ ቤተ ክርስቲያንን ስለያዩና ሲያበጣብጡ የነበሩ የአሪዮስ ኑፋቴ ወይም የምንፍቅና አስተምሮ ትንሳኤ ፋሲካ በዓል አከባበር የሜሊጤስ ጳጳስ መሾምና ጳጳሳት መሾምና መለየት፣ የመናፍቃን ጥምቀትና የተለያዩ ጉዳዮች የዚህ ጉባኤ አጀንዳዎች ነበሩ። የአዲስ አበባው ዝክረ ኒቅያ የሊቃውንት ምክክር ጉባኤ ግን አንድ ሁለት ተብሎ አጀንዳው በውሉ ያልተለየና በመድረኩ ላይ እንደተገለጸው ከሃይማኖትና ቀነውና ጉዳዮች ውጭ ማንሳት አይቻልም የሚል ብቻ ነበር። የኒቅያ ጉባኤ ብዙ ክርክር የተደረገበትና ቅዱስ አጥናጢዎስ ወልድ አብ ኢየሱስ ክርስቶስ መድኃኒት ነው፣ አዳኛችን ነው፣ የሚያድን እግዚአብሔር አምላክ ብቻ ነው። መጽሐፍት የሚያስተምሩን ይህንን ነው። ወልድ አምላክ ካልሆነ እኛም አልዳንም። በእርሱ መዳናችን ከ ያመንን ያደንን እርሱ አምላክ ነው። ፍጡር ማለት አይችልምና ክርስቶስ ከባህሪ አባቱ አንድ ነው። ወልድ ፍጡር ከሆነ ለእርሱ የአምልኮ ስግደት ማቅረብ ባይድ አምልኮ ነው። ወልድ ያልኖረበት ጊዜ የለም፣ ዘላለማዊ ነው በማለት ባቀረበው የሃይማኖት መከራከሪያ ነጥብ መሰረት ጉባኤው አሪዮስንና መንፈቃሩ ሳይያንን በማውገዝ ወልድ በባህሪ ከአብ ጋር አንድ ነው በማለት ሰባት አንቀጽ ያለው በመንፈስ ቅዱስና አምናለን እስከሚለው ድረስ ያለውን የሃይማኖት መገለጫ አጽድቀዋል። ከዚህ በተጨማሪ አንደኛ የነሱ ክርስቲያኖች ጥምቀትና ሃይማኖታቸውን የቀየሩ ንሳ ጥምቀት፣ ሁለተኛ የትንሣኤ በዓል መቼ መከበር እንዳለበት፣ ሶስተኛ የሜሌጢያስ መለየት እና ጳጳሳትን ስልጣን በተመለከተ በዲዮክሊጢያኖስ ዘመን ስደት ምክንያት ተፈጻሚ ተሰማት ቅዱስ ጴጥሮስ በተሰደደ ዘመን ምክንያት ተፈጻሚ ቅዱስ ጴጥሮስ በተሰደደ ጊዜ ሜሌጢዮስ በእስክንድርያ ያለ ክልሉ ጣልቃ በመግባት ኤጲስቆጶሳትን ህግ ምትላለብ በመሾሙ በዚህ ምክንያት ውግግቡ እና ጸቡ እስከ ኒቅያ ጉባኤ ድረስ ቀጥሎ የነበረ በመሆኑ ጉባኤውም ሰላም ለማውረድ ሃያ ዘጠኝ የሜሌጢያስን ጳጳሳት ሹመታቸውን በመቀበል የቤተክርስቲያን አደራጀት፣ እንዲስተካከል እንዲስተካከልና አንድም ጳጳስ ለመሾም ሶስት ጳጳሳት መኖር እንዳለባቸው በመወሰን የኒቅያ ጉባኤ እስከ ዛሬ ድረስ ለ1700 ዓመታት የሃይማኖት መሰረት ሆኖ እያገለገለ ይገኛል። ወደፊትም ያገለግላል። ከዚክረ ኒቅያ ምን እንጠብቅ ብለን የጓጓለት የአዲስ አበባ ዝክረ ኒቅያ ጉባኤ ግን እንደ መሪ ቃሉ የሃይማኖት ክርክር ሳይሆን፣ የልቃውንት ምክክር ሆኖ ልቃውንቱ መወሰን የማይችሉ በመሆናቸው ውይይታቸው ለቅዱስ ሲኖዶስ ግባት ማቅረብ ሆኖ በአስራ አራት የአቋም መግለጫ ተቋይቷል። ቋሚ ሲኖዶስ ልዩ ልዩ ውሳኔዎችን አስተላለፈ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያናችን የነገረ ማርያም አስተምህሮ ውጭ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤ በሰፊ ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎችን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 ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና ጣርቶ አጣርተው ባጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ። ሁለተኛ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ተጻጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምረው እና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ። ብፁዕነታቸው ጉዳይ ተጣርቶ የመጨረሻው ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክርስቲያናችን በሚገኘው መኖሪያ ቤታቸው በታቀበ እንዲቆዩ። ሶስተኛ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞና አገረ ስብከት ሊቀ ጳጳስ የቅዱስ ስላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንት እና ብፁዕ አቡነ ባርናባስ የደቡብ ካሊፎርኒያ አገረ ስብከት ካ